መጽሐፈ ነገሥት ካልዕ ምዕራፍ ሰባት ኤልሳም የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር አንድ መስፈሪያ መልካም ዱቄት በአንድ ሰቅል፣ ሁለት መስፈሪያ ገብስ በአንድ ሰቅል ይሸመታል አለ። ንጉሡም በእጁ ተደግፎ ነበር አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖችህ ታየዋለህ ከዚያም አትቀምስም አለ። በበሩን መግቢያ አራት ለምጻም ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ አንገባ ዘንድ ብንወድ ራብ በከተማ አለ፣ በዚያም እንሞታለን። በዚህም ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶርያውያን ሰፈር እንሽሽ። በሕይወት ቢያኖሩን እንኖራለን፣ ቢገድሉንም እንሞታለን ተባባሉ ጨለምለም ባለ ጊዜ ወደ ሶርያውያን ሰፈር የሄዱ ዘንድ ተነሱ። ወደ ሶርያውያንም ሰፈር መጀመሪያ ዳርቻ በመጡ ጊዜ እነሆ ማንም አልነበረም። እግዚአብሔር ለሶርያውያን የሰረገላና የፈረስ የብዙም ጭፍራ ድምፅ አሰምቶ ነበር። እርስ በርሳቸውም እነሆ የእስራኤል ንጉሥ የኬጥያውያንንና የግብፃውያንን ነገሥት ቀጥሮ አምጥቶብናል ሊባባሉ ነበር። ስለዚህም ተነስተው በጨለማ ሸሹ። ድንኳኖቻቸውንና ፈረሶቻቸውን፣ አህዮቻቸውንና ሰፈሩን እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ። እነዚህም ለምጻሞች ወደ ሰፈሩ መጀመሪያ ዳርቻ በመጡ ጊዜ ወደ አንድ ድንኳን ገብተው በሉ፣ ጠጡ። ከዚያም ወርቅና ብር፣ ልብስም ወሰዱ፣ ሄደውም ሸሸጉት። ተመልሰውም ወደ ሌላ ድንኳን ገቡ፣ ከዚያም ደግሞ ወስደው ሸሸጉ። ከዚያም ወዲያ ርስ በርሳቸው መልካም አላደረግነም። ዛሬ የመልካም ምስራች ቀን ነው እኛም ዝም ብለናል፤ እስኪነጋም ድረስ ብንቆይ በደለኞች እንሆናለን። ኑ እንሂድ፣ ለንጉሥ ቤተሰብ እንናገር ተባባሉ። መጥተውም ወደ ሶርያውያን ሰፈር መጣን፣ እነሆም ፈረሶችና አህዮች ታስረው ድንኳኖችም ተተክለው ነበር እንጂ ሰው አልነበረም፣ የሰውም ድምፅ አልነበረም ብለው ወደ ከተማይቱ ደጅ ጠባቂ ጮኹ። የደጁም ጠባቂዎች ጠሩ፣ ለንጉሡም ቤት ውስጥ አወሩ። ንጉሡም በሌሊት ተነስቶ ባሪያዎቹን ሶርያውያን ያደረጉብን፣ እንነግራቸዋለሁ እንደ ተራብን ያውቃሉ። ስለዚህ ከከተማይቱ በወጡ ጊዜ በሕይወታቸው እንይዛቸዋለን ወደ ከተማም እንገባለን ብለው በሜዳ ይሸሸጉ ዘንድ ከሰፈሩ ወጥተዋል አላቸው። ከባሪያዎቹም አንዱ መልሶ በከተማ ከቀሩት ፈረሶች አምስት ይውሰዱ፣ እነሆ እንደ ቀሩት እንደ እስራኤል ወገን ሁሉ ናቸው፣ እነሆ እንዳለቁ እንደ እስራኤል ወገን ሁሉ ናቸው። እንስደድም እንይም አለን። ሁለትም ሰረገላዎች ከፈረሶች ጋር ወሰዱ። ንጉሱም ሄዳችሁ እዩ ብሎ ከሶርያውያን ሰራዊት በኋላ ላከ። በኋላቸው እስከ ዮርዳኖስ ድረስ ሄዱ። እነሆም ሶርያውያን ሲሸሹ የጣሉት ልብስና ዕቃ መንገዱን ሁሉ ሞልቶ ነበር። መልእክተኞችም ተመልሰው ለንጉሱ ነገሩት። ሕዝቡም ወጥቶ የሶርያውያንን ሰፈር በዘበዘ። እንደ እግዚአብሔርም ቃል አንድ መስፈሪያ መልካም ዱቄት በአንድ ሰቅል ሁለትም መስፈሪያ ገብስ በአንድ ሰቅል ተሸመተ። ንጉሱም ያን እጁን ይደግፈው የነበረውን አለቃ በሩን ይጠብቅ ዘንድ አቆመው። ህዝቡም በበሩ ረገጠው፤ ንጉሱም ወደ እርሱ በወረደ ጊዜ የእግዚአብሔር ሰው እንደተናገረው ሞተ። የእግዚአብሔርም ሰው ለንጉሱ ነገ በዚህ ጊዜ በሰማርያ በር ሁለት መስፈሪያ ገብስ በአንድ ሰቅል፣ አንድም መስፈሪያ መልካም ዱቄት በአንድ ሰቅል ይሸመታል ብሎ እንደተናገረው ነገር እንዲሁ ሆነ። ያም አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን? ብሎ ነበር። እርሱም እነሆ በዓይኖችህ ታየዋለህ፣ ከዚያም አትቀምስም ብሎት ነበር። እንዲሁም ደረሰበት። ሕዝቡም በበሩ ረገጠውና ሞተ። መጽሐፈ ነገሥት ካልዕ ምዕራፍ ስምንት ኤልሳም ልጇን ያስነሳላትን ሴት አንቺ ከቤተሰብሽ ጋር ተነስተሽ ሂጂ፣ በምታገኙም ስፍራ ተቀመጪ እግዚአብሔር ራብ ጠርቷል፣ ሰባት ዓመትም በምድር ላይ ይመጣል ብሎ ተናገራት። ሴቲቱም ተነስታ እንደ እግዚአብሔር ሰው ቃል አደረገች፣ ከቤተሰቧም ጋር ሄዳ በፍልስጤም ሀገር ሰባት ዓመት ተቀመጠች። ሰባቱም ዓመት በተፈጸመ ጊዜ ሴቲቱ ከፍልስጤም ሀገር ተመለሰች፣ ስለ ቤቷና ስለ መሬቷ ልትጮህ ወደ ንጉሱ ወጣች። ንጉሱም ከእግዚአብሔር ሰው ሎሌ ከግያዝ ጋር ኤልሳ ያደረገውን ተአምራት ሁሉ ንገረኝ እያለ ይጫወት ነበር። እርሱም የሞተውን እንዳስነሳ ለንጉሡ ሲናገር፣ እነሆ ልጇን ያስነሳላት ሴት ስለ ቤቷና ስለ መሬቷ ወደ ንጉሥ ጮኸች። ገያዝም ጌታዬ ንጉሥ ሆይ ሴቲቱ ይህች ናት፣ ኤልሳ የሚያስነሳው ልጇ ይህ ነው አለ። ንጉሱም ሴቲቱን ጠየቀ፣ ነገረችውም። ንጉሱም የነበረላትን ሁሉ መሬቷንም ከተዎች ጀምራ እስከዛሬ ዛሬ ድረስ ያለውን የእርሻዋን ፍሬ ሁሉ መልስላት ብሎ ስለ እርሷ ጃንደረባውን አዘዘ። ኤልሳም ወደ ደማስቆ መጣ። የሶሪያም ንጉሥ ወልደ አዴር ታሞ ነበር። ወሬኞችም የእግዚአብሔር ሰው ወደዚህ መጥቷል ብለው ነገሩት። ንጉሡም አዛሄልን ገጸ በረከት በእጅ ወስደህ የእግዚአብሔርን ሰው ልትገናኝ ሂድ በእርሱም አፍ ከዚህ በሽታ እድን አለውን ብለህ እግዚአብሔርን ጠይቅ አለው። አዛሄልም ሊገናኘው ሄደ። ከእርሱም ጋር ከደማስቆ መልካሙን ነገር ሁሉ የአርባ ግመል ጭነት ገጸ በረከት ወሰደ። መጥቶም በፊቱ ቆመና ልጅህ የሶርያ ንጉሥ ወልደ አዴር ከዚህ በሽታ ድናለሁን ሲል ወደ አንተ ልኮኛል አለ። እልሳም ሂድ መዳንስት ድናለ በለው፣ ነገር ግን እንዲሞት እግዚአብሔር አሳይቶኛል አለው። እስኪያፍርም ድረስ ትኩር ብሎ ተመለከተው። የእግዚአብሔርም ሰው አነባ። አዛሂልም ጌታዬ ለምን ያነባል አለ። እርሱም በእስራኤል ልጆች ላይ የምታደርገውን ክፋት ስለማውቅ ነው። ምሽጎቻቸውን በሳት ታቃጥላለህ። ጎልማሶቻቸውንም በሰይፍ ትገድላለህ፣ ሕፃናቶቻቸውንም ትፈጠፍጣለህ፣ እርጉዞቻቸውንም ትቀዳለህ አለው። አዛሄልም ይህን ታላቅ ነገር አደርግ ዘንድ እኔ ውሻ ባሪያህ ምንድር ነኝ አለ? ኤልሳም አንተ በሶርያ ላይ ንጉሥ እንድትሆን እግዚአብሔር አሳይቶኛል አለው። ከኤልሳም ምርቆ ወደ ጌታው መጣ። እርሱም ኤልሳ ምን አለህ አለው። እርሱም እንድትፈወስ ነገረኝ አለው። በነጋውም ለሃፍ ወስዶ በውሃ ነከረው፣ በፊቱም ላይ ሸፈነው፣ ሞተም። አዛሄልም በፋንታው ነገሰ። በእስራኤልም ንጉሥ በአካብ ልጅ በኢዮራም በአምስተኛው ዓመት የይሁዳ ንጉሥ የኢዮሳፍጥ ልጅ ኢዮራም ነገሰ። መንገሥ በጀመረ ጊዜ የሰላሳ ሁለት ዓመት ጎልማሳ ነበረ። በኢየሩሳሌምም ስምንት ዓመት ነገሰ። የአካብንም ልጅ አግብቶ ነበርና የአካብ ቤት እንዳደረገ በእስራኤል ነገሥታት መንገድ ሄደ። በእግዚአብሔርም ፊት ክፉ አደረገ። ነገር ግን ለእርሱና ለልጆቹ በዘመኑ ሁሉ መብራት ይሰጠው ዘንድ ተስፋ እንደሰጠ ስለ ባሪያው ስለ ዳዊት እግዚአብሔር ይሁዳን ያጠፋ ዘንድ አልወደደም። በእርሱም ዘመን ኤዶምያስ ለይሁዳ እንዳይገብር ሸፈተ፣ በላያቸውም ንጉሥ አነገሡ። ኢዮራምም ከሰረገሎቹ ሁሉ ጋር ወደ ፀዒር አለፈ፣ በሌሊትም ተነስቶ እርሱንና የሰረገሎቹን አለቆች ከቦ የነበሩትን የኤዶምያስን ሰዎች መታ፣ ሕዝቡ ግን ወደ ድንኳኑ ሸሸ። ኤዶምያስ ግለ ይሁዳ እንዳይገብር እስከ ዛሬ ድረስ ሸፈተ። በዚያም ዘመን ደግሞ ልብና ሸፈተ። የተረፈውም የኢዮራም ነገር ያደረገውም ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮራምም ከአባቶቹ ጋር አንቀላፋ በዳዊትም ከተማ ከአባቶቹ ጋር ተቀበረ። በፋንታውም ልጁ አካዚያስ ነገሠ። በእስራኤል ንጉሥ በአካብ ልጅ በኢዮራም በአስራ ሁለተኛው ዓመት የይሁዳ ንጉሥ የኢዮራም ልጅ አካዚያስ ነገሠ። መንገሥ በጀመረ ጊዜ አካዚያስ የሃያ ሁለት ዓመት ጎልማሳ ነበረ በኢየሩሳሌምም አንድ ዓመት ነገሰ እናቱም ጎቶላ የተባለች የእስራኤል ንጉሥ የዘንበሪ ልጅ ነበረች በአካብ ቤት መንገድ ሄደ እንደ አካብ ቤት በእግዚአብሔር ፊት ክፉ አደረገ ለአካብ ቤት አማች ነበረና ከአካብም ልጅ ከዮራም ጋር የሶርያን ንጉሥ አዛሄልን በሬማት ዘገላድ ሊጋጠም ሄደ ሶርያውያንም ኢዮራምን አቆሰሉት ንጉሡም ኢዮራም ከሶርያ ንጉሥ ከአዛሄል ጋር በተዋጋ ጊዜ ሶርያውያን በሬማት ያቆሰሉትን ቁስል ይታከም ዘንድ ወደ ኢዝራኤል ተመለሰ። የአካብም ልጅ ኢዮራም ታሞ ነበርና የይሁዳ ንጉሥ የኢዮራም ልጅ አካዚያስ ሊያየው ወደ ኢዝራኤል ወረደ። መጽሐፈ ነገሥት ካልዕ ምዕራፍ ዘጠኝ ነቢዩም ኤልሳዕ ከነቢያት ልጆች አንዱን ጠርቶ እንዲህ አለው። ወገብህን ታጥቀህ ይህን የዘይት ማሰሮ በእጅህ ያዝ፣ ወደ ሬማት ዘገላድ ሂድ። በዚያም በደረስ ጊዜ የናሜሴ ልጅ የኢዮሳፍጥ ልጅ እዩን ታገኘዋለህ። ገብተህም ከወንድሞቹ መካከል አስነሳው፣ ወደ ጓዳም አግባው። የዘይቱንም ማሰሮ ይዘህ በራሱ ላይ አፍስሰውና እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁህ በለው። በሩንም ከፍተህ ሽሽ፣ አትዘግይም። እንዲሁም ጎልማሳው ነቢይ ወደ ሬማት ዘገላድ ሄደ። በገባም ጊዜ እነሆ የሰራዊት አለቆች ተቀምጠው ነበር። እርሱም አለቃ ሆይ ከአንተ ጋር ነገር አለኝ አለ። ኢዩም ከማንኛችን ጋር ነው አለ። እርሱም አለቃ ሆይ ከአንተ ጋር ነው አለ። ተነስቶም ወደ ቤቱ ገባ። ዘይቱንም በራሱ ላይ አፍስሶ እንዲህ አለው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል በእግዚአብሔር ሕዝብ በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁ። የባሪያዎቼን የነቢያትን ደም የእግዚአብሔርንም ባሪያዎች ሁሉ ደም ከኤልዛቤል እጅ ይበቀል ዘንድ የጌታህን የአካብን ቤት ትመት አለ። የአካብን ቤት ሁሉ ይጠፋል። በእስራኤልም ዘንድ የታሰረውንና የተለቀቀውን ወንድ ሁሉ ከአካብ አጠፋለሁ። የአካብንም ቤት እንደ ናባጥ ልጅ እንደ ኢዮርባን ቤት እንደ አኪያም ልጅ እንደ ባዖስ ቤት አደርገዋለሁ። ኤልዛቤልንም በኢዝራኤል እርሻ ውሾች ይበሏታል፣ የሚቀብራትም አታገኝም። በሩንም ከፍቶ ሸሸ። እዩም፣ ወደ ጌታው ባሪያዎች ወጣ። እነርሱም ደህና ነውን? ይህ እብድ ለምን መጣብህ? አሉት። እርሱም ሰውየውንና ነገሩን ታውቃላችሁ አላቸው። እነርሱም ሐሰት ነው፣ ንገረን አሉት። እርሱም እግዚአብሔር እንዲህ ይላል በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁ ብሎ እንዲህ እንዲህ ነገረኝ አላቸው። ሁሉም ፈጥነው ልብሳቸውን ወሰዱ። በሰገነቱ መሰላል እርከን ላይ ከግሩበታች በታች አነጠፉት። ቅንደ መለከትም እየነፉ ኢዩ ነቅሷል አሉ። እንዲሁም ሜናሜስ ልጅ የኢዮሳፍጥ ልጅ እዩ በኢዮራም ላይ ተማማለ። ኢዮራም እና የእስራኤል ልጆች ሁሉ ከሶርያ ንጉሥ ካዛሄል የተነሳ ሬማት ዘገላድን ይጠብቁ ነበር። ንጉሡ ኢዮራም ግን ከሶርያ ንጉሥ ካዛሄል ጋር በተዋጋ ጊዜ ሶርያውያን ያቆሰሉትን ቁስል ሊታከም ዘንድ ወደ ኢዝራኤል ተመልሶ ነበር። እዩም ልባችሁስ ከእኔ ጋር ከሆነ በይዝራኤል እንዳያወራ ማንም ከከተማ ኮብልሎ አይውጣ አለ። ኢዮራምም በዚያ ታሞ ተኝቶ ነበርና እዩ በሰረገላው ላይ ተቀምጦ ወደ ይዝራኤል ሄደ። የይሁዳም ንጉሥ አካዝያስ ኢዮራምን ለማየት ወርዶ ነበር። በይዝራኤልም ግንብ ላይ ቆመው ሰላይ የእዩ ጭፍራ ሲመጣ አይቶ ጭፍራ ያለው አለ። ኢዮራምም የሚገናኘው ፈረሰኛ ላክ፣ እርሱም ሰላም ነውን ይበለው አለ። ፈረሰኛውም ሊገናኘው ሄዶ ንጉሡ እንዲህ ይላል ሰላም ነውን? አለ። እዩ አንተ ከሰላም ጋር ምን አለ። ወደኋላ ያልፈ ተከተለኝ አለ። ሰላዩም መልእክተኛው ደረሰባቸው፣ ነገር ግን አልተመለሰም ብሎ ነገረው። ሁለተኛም ፈረሰኛ ሰደደ። ወደ እነርሱም ደርሶ ንጉሡ እንዲህ ይላል ሰላም ነውን? አለ። እዩ አንተ ከሰላም ጋር ምን አለ። ወደኋላ ያልፈ ተከተለኝ አለ። ሰላዩም ደረሰባቸው፣ ነገር ግን አልተመለሰም። በችኮላ ይሄዳልና አካሄዱ እንደ ናሜሲ ልጅ እንደ እዩ አካሄድ ነው ብሎ ነገረው። ኢዮራምም ሰረገላ አዘጋጁ አለ። ሰረገላውንም አዘጋጁለት። የእስራኤልም ንጉሥ ኢዮራም የይሁዳም ንጉሥ አካዝያስ በሰረገሎቻቸው ተቀምጠው ወጡ። እዩንም ሊገናኙት ሄዱ። በኢዝራኤላዊው በናቡቴ እርሻ ውስጥ አገኙት። ኢዮራምም እዩን ባየ እዩ ሆይ ሰላም ነውን? አለ። እርሱም የእናትህ የኤልዛቤል ግልሙትናዋና መተቷ ሲበዛ ምን ሰላም አለ ብሎ መለሰ። ኢዮራምን መልሶ ነዳና ሸሸ። አካዚያስንም አካዚያስ ሆይ አመፅ ነው አለው። እዩም በእጁ ቀስቱን ለጠጠ። ኢዮራምንም በጫንቃው መካከል ወጋው። ፍላጻውን በልቡ አለፈ። ወደ ሰረገላውም ውስጥ ወደቀ። እዩም አለቃውን ቢድቃርን እንዲህ አለው አንስተህ በኢዝራኤላዊው በናቡቴ እርሻ ጣለው። አንተና እኔ ጎን ለጎን በፈረስ ተቀምጠን አባቱን አካብን በተከተልን ጊዜ እግዚአብሔር እንዲህ ብሎ ይህን መከራ እንደተናገረበት አስብ። በእውነት የናቡቴንና የልጆቹን ደም ትናንትና አይቻለው፣ ይላል እግዚአብሔር፤ በዚህም እርሻ መልስባሃለው፣ ይላል እግዚአብሔር። ስለዚህ እግዚአብሔር እንደተናገረው ቃል ወስደህ በእርሻ ውስጥ ጣለው። የይሁዳም ንጉሥ አካዝያስ ያንን ባየ ጊዜ በአትክልት ቤት መንገድ ሸሸ። እዩም ይህን ደግሞ በሰረገላው ላይ ውጉት እያለ ተከተለው። በኢብላምም አቅራቢያ ባለችው በጉር አቀበት ላይ ወጉት። ወደ መጊዶም ሸሸ፣ በዚያም ሞተ። ባሪያዎቹም በሰረገላው ጭነው ወደ ኢየሩሳሌም ወሰዱት፣ በዳዊትም ከተማ በመቃብሩ ከአባቶቹ ጋር ቀበሩት። በአካብም ልጅ በዮራም በአስራ አንደኛው ዓመት አካዝያስ በይሁዳ ላይ ነገሰ። እዩም ወደ ኢዝራኤል መጣ። ኤልዛቤልም በሰማች ጊዜ አይኗን ተኳለች። ራሷንም አስጌጠች በመስኮትም ዘልቃ ትመለከት ነበር። እዩም በበሩ ሲገባ ጌታውን የገደለ ዘምሪ ሆይ ሰላም ነውን? አለችው። ፊቱንም ወደ መስኮቱ አንስቶ ከእኔ ጋር ማን ነው? አለ። ሁለት ሶስትም ጃንደረቦች ወደ እርሱ ተመለከቱ። እርሱም ወደ ታች ወርውሯት አለ። ወረወሯትም። ደሟም በግንቡና በፈረሶቹ ላይ ተረጨ፣ ረገጧትም። በገባም ጊዜ በላ ጠጣም። ከዚያም በኋላ ይህችን የተረገመች እዩ፤ የንጉሥ ልጅናትና ቅበሯት አለ። ሊቀብሯትን በሄዱ ጊዜ ካናቷና ከእግሯ ከመዳፍም በቀር ምንም አላገኙም። ተመልሰውም ነገሩት። እርሱም በባሪያው በቴስቢያዊ ኤልያስ በኢዝራኤል እርሻ የኤልዛቤልን ስጋ ውሾች ይበላሉ፣ የኤልዛቤልም ሬሳ በኢዝራኤል እርሻ መሬት ላይ እንደ ፍግ ይሆናልና ማንም ይህች ኤልዛቤል ናት ይል ዘንድ አይችልም ብሎ የተናገረው እግዚአብሔር ቃል ይህ ነው አለ።